የህዳሴ ህዳሴ ግድብ ተገንብቶ ቢያል ለኢትዮጵያ ብዙ ነገር እንደምታገኝና ህዳሴ ግድብ ለኢትዮጵያ አሪፍ እንደሆነ እና ሁሉም ሰው ህዳሴ ግድቡን እንዲደግፍ እላለሁ። ህዳሴ ግድብ አባይ አለ። አባይ የሚጠቅምልን ለሀይል ምንጭ ለኤሌክትሪክና ያ ኃይል ምንጭ በሚኖርበት ጊዜ የመብራታችን የተሟላ ነገር ሊኖር ይችላል። ይህ ትውልድ አከናውኖት ለቀጣዩም ትልቅ መሰረት ጥሎበት ያለፈው ሀገራዊ እውነታ ነው። ታላቁ የህዳሴ ግድብ አሻራ ጥሎ ማለፉ ቀጥሎ፣ ዛሬ ደግሞ የኢትዮጵያና የኢትዮጵያውያን ጉዳይ የባህር በር ነው። ይህ ጥያቄ ወደ ጠረጴዛው ሲመጣ በውስን የህብረተሰብ ክፍል ላይ ብቻ ተንጠልጥሎ የሚቀር አይደለም። ይልቁን ሁሉም በያለበት ሊነጋገርበትና ሊያስበው የተገባ ነው። በዚህ መነሻ ጉዟችንን ያደረግነው በመዲናችን ወደሚገኘው ተስፋ ብርሃን የመጀመሪያ ደረጃ ትምህርት ቤት ነበር። ስለ ባህር በር ምን ሰማችሁ፣ መቼ ሰማችሁ ብለን ጠይቀናል። ከዚያም በፊት አላውቅም ነበረ ግን በአምስተኛና በስድስተኛ ክፍል ትምህርታችን መጽሐፋችን ላይ አሉ ያላቸው ሀገራት ለወደብ ውጪ ሀገራት ለትራንስፖርቴሽን በቂ ብር ሊኖራ ይችላል። ባህር በር የሌላቸው ደግሞ የትራንስፖርት ብራቸው ያነሰ ሊሆንች ጥያቄ እንደጠየቀች የሰማው ቅርብ ጊዜ ነው ግን የባህር በር ጥቅሙና ለምን እንደሚጠቅም ኢትዮጵያ እንዳላትና እንደሌላት ባለፈውም ሰምቻል ከዚህ በፊት ሰምቻ አላቀም ግን አሁን በስድስተኛና በአምስተኛ ክፍል የክፍል ትምህርቴ የባህር በር ያላትና የሌላቸው ሀገራት ላይቻለሁ እና ኢትዮጵያ የባህር በር እንዲኖራት የተለያዩ ፍላጎቶች እንዳሉ ይህ ሀገራችን የባህር በር በነበራትም ሆነ ባጣችበት ጊዜ ያሳለፈችውን በቁጭት የቀሰቀሰው ጥያቄ በሁለት ዓመት ውስጥ በዚህ መልኩ የተረዳው ተተኪው ትውልድ ተጨማሪ እውቀት ደግሞ ቀጣይ ስንቁ እንዲሆን ይፈልጋል። ያላወቁት እንዲያውቁት ፍላጎታቸውም እንዲጨምር የተፈለገበት ምክንያት ደግሞ የባህር በር የሌላቸው ሀገራት ለከፍተኛ የወዲ የወጪ ይደረጋሉ የገንዘብ ወጪ፣ እና ያ እንዳይመጣ ደግሞ የባህር በር ካላት የኢኮኖሚ ችግራችንም አንደኛ ሊፈታ ይችላል። የባህር በር የባህር በር ያላቸው ሀገሮች እቃን በነፃና በምንም ብር ሳያወጡ ዝውውር ያደርጋሉ እና ደግሞ የተለያዩ ነገሮችም ወደ ራሳቸው ሆነ ወደ ሌላ ሀገሮች ማስገባት ይችላሉ። አሁን ኢትዮጵያ ግን ያን ነገር ስታረግ የባህር በር ስለሌላት ብዙ ብር እየከፈለችና ብዙ ወጪ እያወጣች ነው ማለት ነው። አሁን ደግሞ ሌሎች ሀገሮችን ቀይ ባህር የሷ እንዲሆንም ጥያቄ አቅርባለች። ከ3 አስርተ ዓመታት በላይ ትውልዱ ስለ ባህር በር በቂ እውቀት እንዳይኖረው እንዳይነጋገርም ሆኖ መቆየቱን መምህራን ይናገራሉ። የማስተማሪያ ጭብጥ መሆኑ ቀርቶ አይነኪ አጀንዳ በመሆኑ ታሪኩን ጎደሎ አድርጎትም ነበር። ወደብ አሁን ተማሪዎችን እኮ ከለውጥ ከቀደምት ለውጥ ከ18 ወደዚህ ያለውን ለውጥ ተማሪው ብትጠይቀው ሊነግርህ የሚችልበት ምንም አግባብ የለውም። ምናልባት በኮሌጅ እና በመሳሰሉ ላይ ካልተማረ በስተቀረ ዛሬ በመንግስት ደረጃ የባህር በር ትኩረት ማግኘቱ የተፈጠረውን አጋጣሚ በመጠቀም ኢትዮጵያ ያጣቸውን ሀገራዊ ሀብት ማስረዳት ችለናል የሚሉት መምህራን ናቸው። ባህር በር የምታወጣውን ከፍተኛ ወጪ ምን ያደርጋል? እንድትቀንስ እንዳታወጣ ያደርጋታል። ያ ወጪ ደግሞ ቀንሰ ማለት ደግሞ መንግስት ያንን የሚያወጣውን ወጪ ለሌላ ልማት ያውሏል ብዬ አስባለሁ። ሌላ ልማት ዋለ ማለት ያው አገራችን ተጠቃሚ ትሆናል ብዬ አስባለሁ። እዚህ ላይም ደግሞ አሁንም ለተማሪዎቻችን በተለያዩ እሽዎች እያነሳን ግንዛቤ እየፈጠርን ያለ ነው። የበለጠ ደግሞ መንግስት እዚህ ላይ ቢሰራበት ደግሞ ጥሩ ነው ብዬ አስባለሁ። አሁን ግን ሲቲዝንሺፕ ሰባትና ስምንት በጁኒየር ደረጃ ሲቀረጽ ምኑን ነው የምታስተምረው? ተማሪው ዓለም አቀፍ ሳይንስ ነው እንጂ የፖለቲካ ባያዝ ላንድ ወገን ያደላ አይደለም። እነዚህ እነዚህ ነገሮችም ተስተካክለው መጥተዋል። አሁንም የተሟላ ግን መልክ አለው ማለት አይቻልም። የሀገር ኩራትን ብሔራዊ ማንነትን የመሳሰሉትን ስርዓተ ትምህርቱ አካቶ ሊቀርብ የሚችልበት መንገድ በድጋሚ ቢፈታ ጥሩ ነው። ይህንን በማጠናከር ትውልዱ በሚገባው መልኩ በትምህርት በማስደገፍ ስለ ባሕር በር እንዲያውቅ ማድረግ ያስፈልጋል። በዚህ ሂደቱ ውስጥ ኢትዮጵያ እውነታዎቿን ትገልጻለች። የወደብ ጉዳይ የሕልውና ጉዳይ ነው፣ የምጣኔ ሀብታዊ ሕልውና፣ የወደፊቱ ትውልድ ጉዳይ ነው። ከአንደኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል ልጆቻችን ስለ ወደብ ጉዳይ ሳብጀክት ውስጥ መማር መቻል አለባቸው። የደረሰብን በደል የት ጋር እንደተጣለን በምን አይነት ነገር ይሄ ነገር እንደደረሰብን ትውልድ መማር መቻል አለበት። ግብፃውያን እኮ ስለ ናይል እንደ ኮርስ ነው የሚማሩት። ባልከለከለን የጋራ ተጠቃሚነታችን ፍታዊ ይሁን ባለን ነው እኮ ልጆቻቸውን አስተምሮ ዛሬ እያንዳንዱ ግብፃዊና እያንዳንዱ ሱዳናዊ ከዚህ ከገጠራችን የሚነሳ ውሃ ላይ ፈላጭ ቆራጭ መሆኑ የሚፈልገው እኛ ደግሞ በግፍ ነው ያጣ ነው እሱ ሁላ ትውልድ መማር መቻል አለበት። በዚህ ላይ ሁሉም ህዝብ የጋራ አቋም ቢኖረው የተሻለ ይሆናል ብዬ ያስባለሁ። ይህን ለመተግበር የሚያስችሉ ምህዳሮችን በትምህርት ስርዓቱን በመፍጠር በትኩረት መስራት እንደሚገባ ተመላክቷል።